አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ የሀዲያ ሀቂቱብ ተከታታዮች፣ እንዳምናላችሁ እኔ ደህና ነኝ፣ አልሐምዱሊላህ። ዛሬ በሚያሳዝን ነገር ካቸው ብያለሁኝ። እንግዲህ ሱመያ አዲስ አበባ ነኝ ስትል ድምጿን አሰምታለች። ሰይድ ያለበት ሁኔታ እየታወቀ አይደለም፣ የት እንዳለም አይታወቅም። ድምጹ ጠፍቷል ስትል ሱመያ ጭንቀቷን ተናግራለች ማለት ነው። ምን ገጠመው የሚለውን እንግዲህ ሀብራችሁን ከቆያችሁኝ እነግራችኋለሁ። ላይክ፣ ሸር፣ ሰብስክራይብ አይረሳ አበረታቱ ውድ የሀገሬ ልጆች፣ እንግዲህ የኢትዮጵያ ኔትወርክ እንግዲህ የምታውቁ ታውቃላችሁ፣ እና ካላገዛችሁ መብርታት የለምና ከጎን የሆኑ ላለሁ እንዲይ፣ ወደ ቁም ነገሩ እንግዲህ ሱመያ ዛሬ እንደሰማችኋት እንግዲህ ሱመያ ሰኢድ ድምጹ ጠፋ፣ ምን እንዲያጋጠመው አይታወቅም፣ ታግቶ ነው መሰል ስትል እንግዲህ በቃ ጭንቀቷን ተናግራለች። ዛሬ እንግዲህ ደስ የሚል ነገርም መጥፎም ነገርም ነው ማለት ነው፣ እየሰማ ነው። እንግዲህ ደስ የሚለው ነገር ና ቶሎ ልጆችህን ላሳይህ ሰኢድ ስትል ና እንደዚሁም፣ ጭንቀቷን ደግሞ ሰኢድ ያለበት ሁኔታ ምንም የሚታወቅ ነገር የለም ገጠር ውስጥ ገብቶ ታግቶ ሊሆን ይችላል ስትል እንግዲህ ሱመያ ተናግራለች ማለት ነው። ሰኢድ እንግዲህ በጣም ያሳዝናል። ሱም እንግዲህ ደፋር በመሆኑ የተነሳ ሱመያ አለሁኝ ባለችበት ቦታ ሁሉ የመሄድ አለሁ ብሎ እንግዲህ እንትናም ቢሆን ቡሮኪና ፋሶን ቢሆን ይሄዳለሁ ብሎ የፎከረው ሰኢድ እንግዲህ እስከ ጎንደር ድረስ ሂዶ ጎንደር ድምጹ ጠፍቷል ማለት ነው። ጎንደር ምን ገጠመው ሰኢድ? እንግዲህ ዛሬ እንግዲህ ዛሬ ቪዲዮ ካልሰራ የሆነ ነገር አጋጥሞታል ማለት ነው። እንደ ፈጣሪ ይጠብቀው ማለት ነው። ድፍረት አንዳንድ ጊዜ ወላይ በጣም ይገርማል ማለት ነው እንጃ። ሱመያ ግን እንደዚህ ጨካኝ ነሽ ብዬ አላስብ ነበረ። ተበድለሻል አልተበደልሽም ሳይሆን ነገር ግን የሰው ልጅ ይቅር መባባሉን ደግሞ አላህ የሚወደው እስከሆነ ድረስ ይቅር ብትባባሉና እንደው ሌላው ቢቀር እኳም ና ቶሎ ልጆችህን ብለሹ ያለሽበትን ቦታ እውነቱን ተናግረሽ ምን አለ ምን አለ በቃ። ልጆቹን አይቶ ይረጋጋ ነፍሱ ነው የምለው፣ ማለት ነው እንግዲህ። ሱመያ እንደሰማቸዋት እንዴ እምነት ሊቀይር ነው አንዴ ልጆችን እያስጨነቁብኝ ነው፣ ቤተሰቦች እምነታቸውን ሊቀይሩብኝ ነው፣ እኔንም ቀይር እያሉኝ ነው ምናምን ምናምን እያለች ስታወራ ሰምታቸዋታል ማለት ነው። ነገር ግን ይሄ ዝም ብላ ያመጣችው ወሬ ነው ብዬ ነው ማስበው ማለት ነው። እንደ ዝበሉ ምናምን እያለች ቤተሰቦቿን እያሰራች ነው የሚመስለኝ ማለት ነው። እና እንግዲህ ሱመያ አሁን ላይ ትናንትና እንደሰማቸዋት ኒካይን እንዲያወርድልኝ ነው የምፈልገው አራት ሚስት ቆይቶ ማኖር የሚችል ነው ሳይር፣ ነገር ግን እኔ አልፈልግም ስትል ነበር ማለት ነው። እኔ ስለማልፈልግ ሰኢድ ሀብት አለው ይችላል፣ ነገር ግን እኔ አልፈልግም። ስለዚህ ኒካን እንዲያወርድልኝ ፈልጋለውኝ። ኒካውን ይዘሽ ከዛ ከዛ ትበይ እያላችሁኝ ነው ያላችሁኝ፣ ስለ ሸሪያ ጠለቅ ብዬ ስለማላቅ ንገሩኝ ስትልም ነበር። እና እንግዲህ ምክር ቢጤ የደረሰት ትመስላለች ማለት ነው። ሱመያ እንግዲህ አዲስ አበባ ነኝ ብላለች። ፈጣሪ ወቅ እውነቷ እንግዲህ ወላሂ እያለች ሱመያ ግን ባላህ እየማልሽ ጾመኛ ሆነሽ እንደዚህ ያለ ነገር ባትሰሪ ብዬ አንዳንድ ጊዜ እመክራለሁ ማለት ነው የራሴን አስተሳሰብ ነው ማስቀምጠው ምክንያቱም ተበድለሻል አልተበደልሽም ሳይሆን ነገር ግን ይሄ ልጅ ልጆች አባት ነው ምንም የሚፋቅ ነገር የለውም በቃ ባልሽ ነው ሚስቱ ነሽ የልጆችሽ አባት ነው አፍቂውም ስለዚህ ልጆችሽን ልቅ ከቸርሽ ታርቃችሁ አብረሽ ማሳደግ ካልቸርሽ፣ ደግሞ ልጆቹን ማሳየት ግዴታ አለብሽ፣ በቃ እሱም እኮ የሚገድፍሽ እንዲገድፍሽ በቃ ተስማምታችሁ፣ አይ እኔ እናንተ አብረን መኖር አንችልም፣ ነገር ግን ተስማምተ ልጆቻችንን ማሳደግ አለብን ብላችሁ የእኛ ተምሳሌት መሆን አለባችሁ። እኛን ከእናንተ መማር አለብን ማለት ነው። ጥሩ ነገር መማር አለብን። ለልጆቻችሁ የምትከፍሉትን ዋጋ ለእኛ ልታስተምሩን ይገባል እንጂ እንደዚህ ያለ እንግዲህ ስንት ወር ሙሉ ጭቅጭቅ በጣም የሚደብር ነው። ሰኢድ ደግሞ ለልጆቹ ሲል ነው፣ ለአንቺም ሲል ነው እንግዲህ እስከ የማያውቀው ሀገር ጎንደር የገባው ማለት ነው። ይህ እንግዲህ ያለውን ነገር ሀገራችን ይታወቃል። የሰላሙ ጉዳይ አጠራጣሪ ነው፣ ከባድ ነው። ነገር ግን ሰኢድ ደፍሮ ገብቶበታል። ምንድን ነው ሱመያ ሄደችበት ይሄዳለሁኝ ብሎ ማለት ነው። እና ድራማ ይሁን ምን ይሁን ግራ የገባኝ ነገር ቢኖር የእናንተ ነገር ነው ማለት ነው። ወይ የእውነቱን መቋጫ መገኘት አለበት። በቃ የእውነት ከሆነ በቃ ተገናኝታችሁ ችግራችሁን ፈታችሁ አንድ መለያየት አንድ አብሮ መኖርም መምረጥ አለባችሁ። መሸሽ የለብሽም፣ በቃ መጋፈጥ አለብሽ ሱመያ ማለት ነው። የሆነ ነገር በቃ ተፈጥሯል አደለ? ይሄን ነገር ደግሞ ተገናኝታችሁ፣ ተጋፍጠሽ፣ በቃ ፊት ለፊት ተገናኝታችሁ ማውረት አለባችሁ እንጂ አንዱ አባራሪ አንዱ ተባራሪ መሆን የለበትም። በቃ ሱመያ ይሄን ነገርሽን ቆም ብለሽ ማሰብ አለብሽ ማለት ነው። ለምን እንደዚ ትሉኝ አላችሁ፣ ለምን እንደዚ ነው እንደዚ ነው ብለሽ ማለት የለብሽም ማለት ነው። እና ቆም ብለሽ በቃ ፊት ለፊት ተገናኝታችሁ አብሬያችሁ የምትቀጥሉ ከሆነ ተስማምታችሁ፣ የማትቀጥሉ ከሆነ የምትለያዩበትን ነገር ማንት ማለት ማስተካከል እንጂ እሱ ሲከተልሽ አንቺ ወደ ሌላ ቦታ እሱ ወደ እዛ ሲሄድ አንቺ እንትና መሄድ የለብሽም ነው ምለው ማለት ነው የእኔ ሀሳብ። ምክንያቱም ይሄ ልጅ አንድ ነገር ቢሆን የልጆች አባት ነው። ነገ ጠዋት ተጠያቂ ነሽ። ነገጧት ልጆችሽ አባታችን የት ነው ይሉሻል። ይሄ ሁሉ ተመልካች ደግሞ ይጠይቁሻል። የልጆችሽን አባት እንደዛ አድርገሽ እንዴት ያለ ሰላም ነው የምታገኘው ማለት ነው እና አገባቢ ብለሽ ደግሞ ነገጧት የልጆችሽን አባት ማጣት የለብሽም ብያስባለሁ። ላለመኖር ትቼ ያለሽ ነገር ግን ይሄን ያህል ዋጋ እንዲከፍል አታደርገው ማለት ነው። እውነቴን ነው የምልሽ እና በመካከላችሁ ያሉት ቤተሰቦች እና ጓደኞች እንዴት ዝም እንዳሏችሁ እራሱ እኔ ባላቅም፣ ነገር ግን ተገናኝታችሁ የማውራት በቃ የመግባባት ወይንም መለያየትም ከሆነ የመለያየትን ነገር መጫወት አለባችሁ እንጂ እንደዚህ ያለ ነገር ባታደርገ የተሻለ ነው። እንግዲህ ሰሄድ ዛሬ የሰራችሁ ቪዲዮዋን ካዳመቀው እንግዲህ ተመልሰ መታህ አዲስ አበባ ተመልሰ መታህ አዲስ አበባ እንግዲህ በቃ ልጆችህን ማየትና ያለውን ነገር መጨረስ አለባችሁ ብዬ ነው የማስበው። በረመዳኑ ወር ይሄን ያህል መጨካከን አስፈላጊ ነው ብዬ አላስብም። እንግዲህ ባላስብም እየማልሽ ወላ ዛ ነኝ ወላ ዛ አይደለሁም እያልሽ አንቺ ራስሽ ጎንደር ሄድኩኝ እንትና ሄድኩኝ እያልሽ የምትሸውጂው ሰኢድን አንቺ ነሽ። ይሄን ነገርሽን አስተካክሊ ነው የምንለው ማለት ነው። እንግዲህ ለምን እንደ ስትሉኝ አላችሁ። አይዞሽ አይዞሽ ስትሉኝ ቆይታችሁ አሁን እንደዚህ ሲሆን ደግሞ ለምን እንደ ስታረጊ አላችሁ ብላችሁ ፊታችሁን አዞራ